ነበር ሰው በዩኒቨርሲቲ ደረጃ በዲግሪ ምሩቅ ሆኖ ይደድባል። እየተሰደብሽኝ እኮ። እየሰደብኩ አይደለም፣ እየነገርኩ ነው። ይሁን ገንዘብ ስታገኝ ምን ያህል ደደብ እንደሆንክ እየነገርኩ ዘመን ቀቅለህ ብለው እንተን ገንዘብ እኔ አልፈልግም። ለመጀመሪያ ደረጃም ልክ ነው ና ኦል ሴንስ ያደርገው አደዋወልህ እሱ ገብቶት ነበር። እኔ ነኝ ያልገባኝ። ምን አይነት እናትና ምን አይነት እህት ለዚውም ሰው ሀገር ሰርተው ያሳደጉኝ ጠንካራ ሴት ነኝ። የሚገባ ከሆነ ስለዚህ እንዳታስቡ ገባ። ነገ ሰርቼ ገንዘቡን ማምጣት ይችላል። በደንብ አንተ ያስኮናለም። ካንተ የተሻለ ነገር ይኖረናል። ከዚህኛውሽም ሳይካትሪስት ነው ምናምን በስርዓት አውራው በጣም የተከበረ ሙያ ነው። ባይዘው አንተ ራስህ ሳይካትሪስት ሳያስፈልግህ አይቀርም። ጊዜ ካለው ጊዜ ካለው ትሪት እንዲያደርገህ ነገር፣ ጊዜ ካለው ካንተ ና ኦል በስንት ጣአሙለኔ አይደለም ሚስቱ ሆኜ ምኑም ሆኜ ብኖር ከሱ በጣም ይበልጣል። ራስን በምን ሂሳብ እንዳይ ሀላ ከመጣችሁ በኋላ እኮ እናውቃለን ላፕቶፓችሁን ሳይቀር ሸጣችሁ እንደምትመለሱ እዚህ ሴት ስታሳድሩ ማለት ነው። ያጥፋታ ነው ወንድ ይሁን ከን እየተሰማ በምንድን ነው? ኢኮኖሚካሊ ከፍ ስላል ውጭ ሀገር ሄደህ ምናምን ሰርተ ገንዘብ ስለያዝ ነው ገንዘብ መያዝ ነው። ሌላ ምን ነገር አለ? ኦኬ የወንድነት መስፈርቱ ገንዘብ መያዝ ነው ነው? አሁን ላይ ያው። ሌላው ነገር እኮ ጄኔቲካሊ ም የተባረከ ነው። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለው። በተደጋጋሚ ባይዛዊ እንደዚህ ጸጥ ያለ ቦታ ምናምን ምርጫቸው ነው የሚሆነው። ነግሬያቸው አለሁ። ከዚህ በፊት ካፌ ላይ ሆቴል ላይ ምናምን ወይ ያዘግተን ምናምን ካልሆነ ስፔሻሊ የምታውቋቸው ሆቴሎችም ካፍቴሪያዎችም አብዛኛው መንገድ ዳር ነው የሚሆነው እና ከዋናው ከቤቱ ምናምን ጫጫታ ባለፈ መኪና ምናምን ሲያልፍ በጣም ነው ድምጹ የሚረብሸው እና እኛ የምናወራው ነገር ብዙ አይሰማም። ላይክ ሲቀጥል ደግሞ በተረጋጋ መንፈስ ቁጭ ብለን ለመነጋገር እስከሆነ ድረስ እኔ ብዙ ጊዜ ምርጫ የማደርገው ለዚህ ነው። በዛ ላይ ደግሞ ብዙ ጊዜ በስራ በምናምን የተጨነቀ በጥሩ አየር አረንጓዴ የሆነ ነፋሻማ አየር እየተቀበለን አይሻልም? ለማንኛውም ያንን እያሰብኩኝ ነው ብዙ ጊዜ እንደዚህ አይነት ቦታዎች ምርጫ ማደርገው። ለማንኛውም ዛሬ የመጣሁበት ጉዳይ ሰሞኑን አይታችሁታል። ናቲ የተባለ አንድ ግለሰብ ለበለድ ወንጀለኛ አስመሰልኩት። ዩኒቨርሲቲ ላይ አብረን ተምረናል። የእውነት በዚህ ልክ እምጠብቀው ሰው አይደለም። አክቹዋሊ ፊዚካሊ በጣም ተቀየሯል። ቀጮ ነበረ። ከለሩ ብቻ ነው ያልተቀየሩ ግን ደግሞ በዚህ ልክ እኔ አሁን ያለበትን ሁኔታ አላቀም፣ አይደል ነው። አንዳንዴ የወንድ ልጅ ትክክለኛ ባህሪ የሚወጣው ገንዘብ ሲያገኝ ነው ይባላል። ምናልባት አሁን እንዳለው እንደሱ ሁኔታ ጥሩ ደረጃ ላይ ሆኖም ከሆነ የመቸው ያርግለት። ግን በዚህ ልክ የኔ የምለውና ኦልን በችግሬ ሰዓት አብሮኝ ብዙ ነገር ያሳለፈ ልጅ እንዲናገርብኝ አልፈልግም። ወይ ዛሬ ፍቅር ጥያቄው ተቀበልኩትም አልተቀበልኩትም እኔ ነኝ የምወስነው እንጂ የሆነ ሰው ከውጭ መጥቶ ስንት አመት አምስት አመት ከምናምን ወ ስድስት አመት ማለት ነው። እና ከዛ በኋላ የመጣ ሰው ስትገናኙ ግቢ ስለነበረ ላይፍ ስላሳለፋችሁት ምናምን ነገር ነው ልታወሩ የምትችሉት ነው። እኔ ደግሞ ናአሁለን የዛን ዥ የመጣት ረብሾታል የምታስታውሱ ከሆነ እና አንዱን ለመርሳት ወደ አንዱ አንዱን ለመርሳት ወደ አንዱ መሄድ አይነት ሰው አይደለም። በቃ ላመንኩበት ነገር በጣም ደረቅ ነኝ። ና እና አውለንም ጊዜ ሰጠኝ ሆነ ምናምን ስለ ነበረው እሱን እንዳልጎዳው ነው። ለኔ እኮ ካለሁበትም ለማጋገም ሳያስፈልገኝ አቃለሁ። ግን ከሱ ለማጋገም ፍቅር ላይ አይገባም። ሲሪየስ ነገር ነው የምፈልገው። ነገ ትዳር የሚባል ነገር አለ። ነገ ልጆች የሚባል ነገር ይኖራሉና እንደቀልድ የሆነ ሰውን ለመርሳት የገባችሁበት ህይወት ነገስ ነው ነገ ያንን ነገር ማድረግ ባልችል በተመሳሳይ ሁኔታ ናኦልም ከኔ በፊት የተጎዳ ልጅ ነው፣ በፍቅር ከነገረን ታሪክ አንጻር እና እንደገና የተሰበረ ሰው ሌላ ሰው መስበር ከባድ ነው። ለዛ ስጋቴን ነው እንጂ እኔ አጠገቢ አሌ ወይ ደግሞ ከኔ ራቅና ምን ለማለት ፈልጌ አይደለም። ብቻ አሁን እየተግባባን ያለን ይመስለኛል ከናኦል ጋር። ከዛ ባለፈ ግን አንድ ምናቴን ላናገር የመጣሁት በዚህ ልክ ሰው ዲስርስፔክት ሊያረግ አይገባም እንተዋወቃለን ምን አይነት ፋሚሊ እንደነበረን፣ ተማሪ ሆናችሁ የምትተዋወቁ ሰዎች በቃ ትተዋወቃላችሁ። እናወራ ነበር እኛ ዩኒቨርሲቲ ላይ ያለን እኮ ከወር ወር ከቤተሰብ ሳንቲም እስኪ ልክልን፣ ምን ያህል ጊዜው እንደሚርቅብን እኛ ነው የምናውቀው። በተለይ ቀን ሀያ ምናምን ከደረሰች በኋላ እንደዛ። በደንብ የምትተዋወቁ ሰዎች ዛሬ ላይ የሆነ ነገር ተገኘና በዚህ ልክ ሰው ዲስሬስፔክት ማድረግ አይደ እንደ ትምህርት ቤት ጓደኛ መቆጣትም መናገር ያለብኝ እናገራለሁ። ከዛ ባለፈ ግን ላይክ ለምን የማግኘት ፈለገ ባለፈው አወራሩ ደስ ስለማይል በቃ ለብቻችን እናወራለን ብዬ ስለነበረ ዛሬ በድጋሚ ቀጥሬዋለሁ። አገኘዋለሁ ያለውን ነገር አብረን እናያለን። እስኪመጣ ድረስ፣ ሲመጣ ተመልሼ እመጣለሁ። እሱ እስኪ መጣ ድረስ ቤተሰቦች የትም እንዳትሄዱ። ቤተሰብ በድጋሚ መጥቻለሁ። ናቲ እንግዲህ እግዚአብሔር ይሁንና እኔም ቲቪተኛ ነኝ ታውቃላችሁ። እ አት ሰላም ነው አለች። እሺ መቀመጥ ይመች ይቀራል። ወንበራችን አጠራ አለች። ቀን በቀን ነው ያማረብ ያምሪን ምን ግቢ ምን ያህል ሰው እንደሚወድሽ እንደነበር ምን የተለየ ነገር አለ? በርግጥ አሁን ከበፊቱ ትንሽ ፊዚካሌ ወፍር ያለው መሰለኝ። በፊት ቀጫጫ ነበርኩኝ። ግን አንተም በጣም ትልቅ ሰው ሆነሃል፣ ምናምን እንደዚህ ያረጅ፣ እንደ ቀልድ ስንት አመት፣ አምስት አመት ከምን አመት ስድስት አመት ከግቢ እንደወጣን። ቀጥተው ነው ወደ ካናዳ ነበር የካናዳ አይ፣ ምንም አላልኩም። ካናዳ ካናዳ እንዴት ነች? ምርት ነበረች። እንዴት ነሽ? አንቺታል አለሁ ነቴ በድጋሚ አንድ እንድንገናኝ የፈለኩት ባለፈው በእርግጥ እንገናኛ ነው ብየን የተለያየ ነው ሲቀጥል ስላስደበርከኝ ጭመር ነው ማለት ያው ግቢ እኛ ታስታውሳለህ አይደለም? ብዙ ነገሮች ያሳለፍን ሰዎች ነን። ስንታለ ስንታለሽ ምናምን እያለን እየተወሳሰርን የሳለፍን ሰዎች ነንና ዛሬ ላይ ምናልባት እኔም ያለሁበትን ሁኔታ ታውቅም ይሆናል፣ አንተም ያለሁበት ሁኔታ አላውቅም ይሆናል። ነገር ግን ትንሽ አስደበርከኝ ባለፈው። በዚህ ልክ አይደለም የምንተዋወቀው። እናንተ ምናልባት ዛሬ ላይ አቅም ይኖረ አይኖረ አላውቅም። አንተ ነምታቅም አቅም ይኖረ ስለ ኢኮኖሚካሊ ምናምን ያለውን ነገር አንተን የምታውቀው፣ በእርግጥ ማንም ሰው ሰርቶ ሲያልፍለት ደስ ይላል። የምንማረውም ነገ የተሻለ ነገር ለማግኘት ነው። የምንሰራውም የምንለፈው ነገ የተሻለ ነገር ለማግኘት ነው። ማንም አይጠላም። አንተ ኢኮኖሚካሊ ቢሊዮነር ብትሆን እኔ ደስታኝ ነው። ስኬትን ከሚፈልጉ ሰዎች አንዱ ነኝ። አሁን እኔ ያስደበረች ነገር ምንድን ነው ማለት ማለት እኔ በቃ ያስደበርከኝ ያስደበርክ፣ ጠየቀኝ ማለት ያስደበርከኝ ነገር አንደኛ፣ እኔ አክብሬህ ነው ላይክ፣ በአንተ ባልተማመን እኔ የቅርበኝ ሰው ብለውን ሰው ይዤ አልመጣም ነበር። አረ ካንን ዱርዬ አይባልም። በቃ አሁንም ማለ ፈለካት ይኖርህ እንጂ ላይክ፣ እንዴት ነው ራስን በመልከቱ ተሳስተው በምን ታውቃለህ? የምታውቀዋለህ ከቪዲዮ በዘለለ የምታውቀው ነገር አለ? አሁን እንግዲህ የሚኖረው ያየነው አይደለን። ምንድነው ያየነው? ለኔ የተለየ ነገር የለውም። ናቲ ቪዲዮ እኮ እምታይ ከሆነ አንተ የምትፈልገው ነገር ብቻ ስለምታይ እንጂ እኮ እምታይ ከሆነ እኮ እኔ ዛሬ ላይ በህይወት እንድቆም እኮ ያርገልሽ ነው እሱ እንዳለ ሆኖ። ስለዚህ ለምን እንደው ተራ ዱርዬ ብለህ መጣራ? ግን ማለት ግቢ እያለን ታስታውሻለሽ? ሲጋራ ሰው ሲይዘ እንዴት እንዴት እንዴት እንደምትመለከት አይ፣ አልወድም። አሁንም አልወድም። እንደሌላ ፍጡር ነበር የምትመለከት አሁንም አልወድም። ግቢ ላይ ብቻ አይደለም አሁንም እስፔሻሊ ወጣት ሆኖ ማንም ወጣት ሆኖ አዛውንት ሆነ ምናምን አይደለም፣ እስፔሻሊ ግን ወጣት ሆኖ ሲያጭስ ሰው ተስፋ የቆረጠ ነው የሚመስለው። እሺ በቃ እኔ ስለ እሱ ላወራ አልመጣሁም። ባጭሩ እኔ ግን ስለ እሱ ላወራ ነው የመጣሁት። ኩሽ አሁን ልታደምጭኝ፣ አሁን ሰማሁሽ ማለት በተቻለኝ አቅም እያዳመጥኩሽ ነው ያለሁት። እንዳወራ ደግሞ ፍቀጅል። በቃ ስታወራ እኔ አክብሬ ነው እያወራሁ ያለሁት አደለም እኔንም አክብረህ ሲቀጥል በእኔ ዙሪያ ያለንም ሰው አክብረህ እንድታውራ ነው የምፈልገው። ተራ ዱርዬ ምናምን አትበለው። በጣም ለብዙ ሰዎች የሚተርፍ ልጅ ነው። በቃ አንዲት አጋጣሚ እንደዛ ሲያደርግ አየህና ቪዲዮ ይሄ ሱሰኛ ምናም ቢሆንም ቢሆንም ከሱሱ እሱነቱ ይበልጣል። ይሄ አብሮት የተወለደ ነገር አይደለም። ነገ መተው የሚችለው ነገር ነው። ሜቢ አንተ ስለማታደርገው እሱ አንተ ከሱ የተሻልክ መስሎ ተሰምቶ ነው። ማለት ቶሎ ብ ሽማግሌ ልኪ አንቺ ለማግባት ነው የመጣች ጭራሽ እኔነ ስልሽ ሌላዚ በጣም ብዙ ጉዳይ አለኝ ስልሽ፣ ማለት እኛም ጉዳይ አለን። አንተ በሰጠኸኝ ልክ ጊዜ ሰጥቼ ነው የመጣሁት እንጂ ማንም ስራ ፈት የለም። እዚህች ጋ ግን ቁም ነገር ነው ማለት ሴት ነሽ። ስለ እድሜ ደግሞ ለአንቺ እሱ ለእኔ አትነግረኝም። ስለዚህ ስለዚህ ምን የሆነ ሰዓት ላይ ሄድክ፣ ከዛ ተመልሰህ መጣ። ጀስት ኢቨን እኔ እናንተ ሪሌሽንሽፕ ላይ ምናምን የነበርን ሰዎች አይደለም፣ ጀስት አንድ ግቢ ላይ የተማርን ሰዎች ነን። ዛሬ ድንገት ተነስተ መጥተ ሽማግሌ ልላ ምንድንነ ምን ማለት ነው? ብዙ አይን አፋር ነበርኩ በሰዓቱ ራሴን ቢልድ አረግኩ ምናምን ነገር እውነተኛ ወንድ ይሆንኩ ሲመስለኝ ነገሮችና አንተን ብዬ መጣሁ። ያው ጥፋት አለ። ወንድ የሆንክ የተሰማ በምንድን ነው? ኢኮኖሚካሊ ከፍ ስላል ውጭ ሀገር ሄደህ ምናምን ሰርተህ ገንዘብ ስለያዝክ ገንዘብ መያዝ ነው? ሌላ ምን ነገር አለ? ኦኬ፣ የወንድነት መስፈርቱ ገንዘብ መያዝ ነው ነው አሁን ላይ። ያው፣ ሌላው ነገር እኮ ጄኔቲካልም የተባረክን ሌላው ሌሎ ይደረስበታል። ግን አሁን ምን ለማለት ነው? ሰው ነገር ለነገር ነው። እ እሺ ሌላው መተዩ ነው ወንድ ምናምን የምትይው ብቻ። ግን አሁን ላይ ሴት ነሽ፣ ምትፈልጊ ነገር ሁሉ አድርግልሻለሁ ብቻ በቃ አሁን እኔ ፈቃደኛ ሆነሽ ቤተሰብና ሳምነ ምናምን እዥሽ እንዴት ነው ፈልገው እሱ ያንተ ፍላጎት ነው። የኔ ፍላጎት መጠየቅ መቻል የለብህም ነው ወይስ እኔ ከሱፐርማርኬት ምናምን ሄደህ ፒክ አርጋ የምትወስደኝ። እኔ ምለው ግን አንድ ጥያቄ ልጠይቀህ፣ ይሄ አም ሶሪ ሁሉንም ዲያስፖራ አይደለም፣ ግን አብዛኛው መጣችሁ እዚህ የምትላጡብን፣ እዛ ስትሰሩ በምን በመርፌ መልክ የሚሰጣችሁ ነገር አለ? ትላንትና እዚህ ማቀህናቲ ሌላ ነው፣ እዛ ደግሞ ገንዘብ ይዛ ስትመጣ ደግሞ ያለው ናቲ ለራስህ ነው ባይ ዘዊ እዚህ ጋር ማንም ለራሱ የሚያንስ የለም። እውነት ነው። ስለዚህ እዛ አንተ ገንዘብ ስላለህ ምናምን ሽማግሌ ልልክ ነው ቤተሰብ ምናምን እንዲዘጋጁ አድርጊ ብለህ እንድትለጥብኝ አልፈቅድልህም። ማን ነህና ነው አንተ? ነው ሲጀምር ምንም ነገር ከምንም ነገር የሚበልጠው ፍቅር ነው። እውነት ነው፣ ፍቅር ነው። ስለዚህ አንተ ስለወደድከኝ እኔ እወድሃለሁ። ቀስሙ ላይ ይመጣል። አረ ወስማ ደሞ ደሞ ማዲስ ሰዎች አይደለን፣ እንተዋወቅ። ሰዎች አውቅሃለሁ፣ ታውቀኛለህ። ናቲ ትባላለህ፣ ሰላም እባላለሁ አለከ ስለዚህ ስለዚህ ስሜን ስላወቅከኝ ማለት ታውቃለህ። ሲቀጥል ከዛሬ አምስት ዓመት በፊት የነበረችው ሰሊና ና ዛሬ ያለችው ሰሊና አንድ አይደለችም። ባይዘ በጣም በብዙ ነገር ሰቀይላለ ያው እኔም እንዳሉንኩት ማለት ነው። አሁን በእውነት ረጅም ጊዜ አይ ነበር አንቺን ቪዲዮች ሁን አንከታተልሽ ነበር እና እነዛንም አያቸዋለሁ። ያም ዲያስፖራ ተብዬ ምናም እንዳለ በቃ ጨጓራን ሲልጡ ይኖሯል። እንኳን ላጡ የእውነት ነው ምልሽ አሁን ደግሞ ጭራሽ ድርጅሽ ምናን ነገር እንተም አትበለው በቃ አትበለው እንትናገረው ፈልግ ምን አያ ምን እሱ ድርጅ እንድትበል እንድትልም ያሰኝ ምን አያ ሲጋራ ስላጪ ሰው እናንተ ስንት ወይራ ይቀራችሁ? እንደዛ ስታጪ ሰው ስለማትታዩ ነው። እኔ አላጪ ሰው አኔ ራሲም ኪሴንም ራሲንም ራሲም በስፖርት ኪሴን በስራ ቢልድ ያረኩኝ የነበርኩ ሰው ቆ በዛ መጥቼ ባንቺ ጥሩ ህይወት ልስጥሽ አብረን እንን ነው ያልኩሻለሁ። ምክንያቱም ጥሩ ሴት መሆንሽን ስለማውቅ ማለት ነው። አውቃለሁ ያለሽበት ሁኔታ ጥሩ ላይሆን ይችላል ምናምን ነገር። ስለዚህ ያለበት ሁኔታ አንተ ሁሉ ነገር በገንዘብ መሙላት የምትችል ነው የሚመስል ነው። ገንዘብ እስካሁን ስለ ገንዘብ እኩ ብቻ እኮ አይደለም፣ እየወረድኩ ስለ እኔም እኮ ስለ አንተ ምን። ሲጀመር ሰው ስለ ራሱ መልካምነት አያወራም፣ በጊዜ ሄደ ይታያል። እንዴ ዝም ብዬ ገንዘብ እኩ ሰጥሽ እኮ አልችልም ማለት ያም እኔ እኔ ስፈቅድ ነው እኔ ጥሩ ነገር ለአንቺ ሲኖረኝ ማለት ነው። ይገባሽ አይደል? ገንዘብ ስጠኝ ማን አለ ሲጀመር? አንተን ገንዘብ የሚፈልግ ማንም የለም እኮ እዚህ እዚህ ስንሰራ ግን እንትን ነው እንዲህ ምን እመስላችሁ፣ ልክ ይሄ በቃ እናንተ ብቻ ሳንቲም ያላችሁ የተራ ብን ሆነው ነው የሚመስላችሁ እዚህ ስለ ነው So what? ለራሴም በቂ እንደውን ሻቃል? ስለዚህ ለራሴ በቂ ከሆንኩኝ አንተ መጣ ቀረህ፣ እኔ ህይወት ላይ ምንም የምትጨምረው የምትቀይረው ነገር አይኖርም። ሲቀጥል መውለድ ማግባት የሚባሉ ነገሮች አያሳስብ። ሁሉም ነገር ከስቴፕ አለው እኮ መጀመሪያ ለመውለድ ሰው መግባባት መቻል አለበት፣ ከዛ ማግባት አለበት ማለት ኔ ጋር ከዛ ሲያልፍ ነው ብዬ አስባለሁ። በቂ ነገር አለ እኔ ጋር። በጣም ነበር የምወድሽ ያኔን አፋርኒ ልብ ብለሽ ከሆነ ማይሽና አስተያየት ልብ ብለሽ ከሆነ አላቅም። ብቻ ግን ያኔ አፈውጥቶ እንደዚህ ልልሽ የሚያስችል አቅም አልነበረኝ። አየ ስቲል አይምሮህ ከኪስህ ጋር የተያዘ ነው አቅም ብለህ የምታወራው ገንዘብ ብቻ ነው ኖ ምን እሺ አንተ በዛ ሰዓት አይናፋር ነበርክ እሺ አይናን ምን ገለጠለ ዲያስፖራ መሆን ገንዘብ መያዝ አረ በጣም ጥሩ ተጫዋች ነው በጣም ነበር ማከብርህ የእውነት በጣም ማከብርህ በጣም ቦታ መሰጠህ ሰው ነበርክ ባይዘው አሁን እንደዚህ ይወረሻ ለዛ ነው በተደጋጋሚ ሰሊ ስልክሽን ምናምን ስትልኝ ስልክ ስለቀየርኩኝ ስልክን ቴክስት ያደረኩልህ እንጂ ማንም ሰው ስልክ ስላለ ስልክ የሚሰጠው እንትን አይደለም በቃ አብረን ብዙ ነገር ነገርኩ። ኪሴ ኪሴ ነው ስንታለህ ስንታለሽ ተባብለን ያሳለፍን ሰዎች ነን። ዛሬ የተሻለ ነገር ወር ደሞ የት ነው ካናዳ ነው ምናምን ደርሰህ መጣህና በዚህ ልክ ራስህን የሆነበት ነገር ላይ ሰቅለ በዚህ ልክ አልጠብቅም። የውነት የሰው ልጅ ሲያድግ ኪሱ ብቻ አይደለም አይምሮም አብሮ ነው ማደግ መቻል ያለበት። በቃ ገንዘብ ይዘህ መጣህ ሶዋት ሰሊናን ገዝተህ ምናምን ትወስደንሽ ቀጥቃ ነው መስለህ ሲቀጥል ምን አይነት ህይወት ይኖረኝ? ምን የምታውቀው ነገር አለ? ፍቅር አለ ነው ምልሽ? እኔ ጋር በቂ ፍቅር አለ። የአንቺ ፍቅር ደግሞ ይመጣል፣ ከጊዜ ሂደት ይመጣል አይደል? ዋናው ነገር፣ ዋናው አብሮ መሆናችን ነው። ቢያንስ በቃ አብሪሻት ያ በቂ አትልም? አንተቃጣ ያለ ቤተሰብ ከአንዱ ወደ አንዱ ከነዛም አሉኝ ከምታያቸው ከነበሩት ማለት ከዚህኛው ሽም ሳይካትሪስት ነው ምናምን ያ በስርዓት አውራው። በጣም የተከበረ ሙያ ነው ባይዘው። አንተ ራስህ ሳይካትሪስት ሳያስፈልግህ አይቀርም። ጊዜ ካለው ጊዜ ካለው ትሪት እንዲያደርገ እነግረዋለሁ። ጊዜ ካለው ማለት ነው። እሱ አይነት ዘጠኝ አላመጣም። ዘጠኝ ማጨሱ ማይቀም የሱ አይነት ዘጠኝ መቼም አንድ አታገኝም። ከእሱ ውጪ እዚህ ምድር ላይ እሱና እሱ ብቻ ነው ያለው። ሌላ ማንም የለም። ሰው በጣም ተሸውደሻል። አንደኛው ክፍለ ዘመን ነው። ስለዚህ በገንዘብ ሁሉን ነገር ገዝተ ማምጣት የምትችልበት፣ የፈለኩትን ቁጥር ያህል ነው የፈለኩትን ቁጥር ያህል አመጣችኋል፣ ማለት እንደዚህ ስሄድ አብሮ የሚሄዱ ሲቀመጥ የሚቀመጡ ሁላ ማለት ነው። ሰው ማለት እኔ የሚለው ገንዘብ ብዙ ጊዜ የተማረ ሰው ሲይዘው በጣም የተሻለ ነገር ማለት ማድረግ ይችልበት ምናምን ይመስለኝ ነበር። ሰው በዩኒቨርሲቲ ደረጃ በዲግሪ ምሩቅ ከሆነ ይደድባል። እየተሰደብሽኝ እኮ። እየሰደብኩ አይደለም፣ እየነገርኩ ነው። አሁን ገንዘብ ስታገኝ ምን ያህል ደደብ እንደሆንክ እየነገርኩ ነው። ማለት ቀርበሽ እንኳን እኮ ነው ይሽኝ። የኔ ጥያቄ ምን የሚያስቀርብ ነገር የለም። ገንዘብና ገንዘብ ብቻ ነው ያለው። እሱን ደግሞ ነገ እኔ ሰርቼ አመጣዋለሁ። ኦኬ አሁን ያለኝም ከምትዩ ሱቅሽም ወላ ሰውጂሽም እኔ ይሻልሻሉ ብያምናለሁ። እና ምን ልታረግ ምን ምርቆይ ያን ሰው አስበሽ ነው ራሱን በምን ልክ ነው የምታየው? ባይ ዘይ በጣም ይበልጣል። በጣም ስማርት ነው። ስማርት ሲቀጥል ደግሞ ምን ይኖረው? ምን ምንም የምታውቀው ነገር የለም። እንዳንተ መጥቶ ስላልተንጠባረረ ነው። ምን ይኳል? ተንጠባረረ፣ ከዚህ በላይ ምን ቀረ? እውነታውን ነው ንገር፣ ከዚህ በላይ ምን ቀረ? ምንም እኮ እንዲ። እውነታውን እውነታውን ብቻ ነው እየነገርኩሽ ያለሁት። ትሰልሽ ምን መዳን ያለው እቺ መታምር ምድር ላይ እንኑርባት፣ በቃ ያን እኮ አሳብ አንተ ከምትፈልገው ሲጀመር ሴት ልጅ ክቡር ነች። እሺ፣ ሲቀጥል መጣ ገንዘብህን ይዛ መጣ በቃ ሽማግሌ ሌላክን አብረን፣ ከዛ አብረን እንሄድ ምናምን። እንደዚህ በሸቀጥ ፍቅር አይገዛም። ምናልባት አንዳንድ አንዳንድ ለሆዳቸው የሚያድሩ ሴቶች አጋጥመው ከሆነ አም ሶሪ። በዛ ልክ የምታሰብ ሴት በጣም ብዙ ጀግና ሴቶችን ማቅሰው ነኝ። እሺ፣ ገንዘብህን ቀቅለህ ብለው ያንተን ገንዘብ እኔ አልፈልግም በመጀመሪያ ደረጃም ልክ ነው ናኦል ሴን ሲያደርገው አድዋወልህ እሱ ገብቶት ነበር፣ እኔ ነኝ ያልገባኝ። በዚህ ልክ ግን ሄደ ሆቴል መንገድ ላይ እንኳን ገላቸውን ሽጣው የሚያድሩ ሴቶች ከጀርባቸው የሚያስተዳድሩት ሰው ስላለ ግድ ሆኖባቸው ገንዘባቸው ገላቸውን ሽጣው የሚያድሩት እንጂ አይዶ፣ ሴትን በምን ልክ በምን ሚዛን መዝነህ ነው አንተ ሳንቲም ስላለ መጥተህ ሰሊና ጋ ሽማግሌ ልከ ሰሊና አንጠልጥለህ የምትወስደው ማንኝን ማለት በጣም ያው የምታውቂው ኧረ ናኡል በስንት ጣዕሙ በስንት ጣዕሙ አይሰም ያወጡት የለንም። ናቲ ቤቲ ምናም የሚባለው ነገር ልክ የሆነ ነው። ይቺን ጨዋታ ሰምቻት አሉ እዛ ብናቲ ናቲ ቤቲ ግን እኔ ናቲ እንዳሉ ተስፋ ሁሉንም ናት እያልኩ ሰሆን አሁን ይሄ ከምትሰማው ናቲ ጋር ግን ተመሳሳይ ነው። እሉ ሰሉይ ምን መሰል የምር አንቺ እንደምታስቢ ለገንዘብ ምናምን ቢሆን እኔ አንድ አይደለም አንድ አምስት ሴት ይዤ እሄዳለሁ። አይ በጅም በገንዘብ በጅምላ ገዝተህ ሂድ። እሱ እንደምትሰማ የምትገዛት ደግሞ ሴት ሴት አይደለችም። እኛን አትወክልም። ሴት ነች እንዴ? ሴት አትወክልም ሳይ ሰለሽ ከዚህ በላይ ለሞራት ይሙቁ ታደርገባሽ ጊዜ በጣም ጊዜ አለ ሳስበው

እኔ እናንተ ዳግመን የምንገናኝበት ምክንያት አይኖረንም። እንዳሰብከው መግዛት የምትችላቸው አምስት ሴቶች ካሉ አምስቱንም ግዛለች። እነሱ ግን ሴትን የሚያሳድቡ ሴቶች ናቸው፣ እርግጠኛ ነኝ። የምር ሚስት የምትሆን ሴት ግን በገንዘብ የምትገዛ አይደለች። ብሽ ካንተ ናኦል በስንት ጣዕሙ ለኔ አደለ ሚስቱ ሆኜ ምኑም ሆኜ ብኖር ከሱ ጋር በጣም ይበልጣል። ራስን በምን ሂሳብ እንዳየህ አላቅ ምን አይነት እናትና ምን አይነት እህት ለዛም፣ ሰው ሀገር ሰርተው ያሳደጉኝ ጠንካራ ሴት ነኝ። የሚገባ ከሆነ ስለዚህ እንዳታሰበው፣ ገባ ነገ ሰርቼ ገንዘቡን ማምጣት እችላለሁ። በደንብ አንተ ያስኮናለም። ከአንተ የተሻለ ነገር ይኖረናል። ከቻልክ ደግመህ አጠገቤ ጋር እንዳትደርስ እሺ። እየነገርኩ ብቻ አይደለም እያስጠነቀቅኩን ጭምር። ያስፈራራሽ እያስጠነቀቅኩን ጭምር ያስፈራራሽ ዚ ደግመህ ደግሞ